ች እንማር ከአንዳችን እውቀት አንዳችን እንማር። በተለይ ልጆቹ ሊጠፉ ነው ሳናውቀው። ፈረንጅኛ ሲያቀላጥፉልን ለእኛ ግን መሰረታዊ እውቀት ይመስለናል። ታወራለች ከራሷ ጭንቅላት ዋጋ እኔ እኮ እንደዚህ አንድ የቀረችን ማንነታችንን ጠብቀ የቆየችው ይቺ እምነታችን ናት። ከቻለን መስዋዕት እንክፈል። ለሴጣን ግብር ከፍለን የኖርንበት ሕይወት እኮ ነው ሳናውቀው። እባካችሁ ወገኖቼ መወለድ እኮ ቋንቋን ወገኖቼ እዚህ ሀገር እኮ ልጆቻችን እግዚአብሔር ካልባረከልን መኖራችን ትርጉም አለው ብላችሁ ታስባላችሁ? ፈረንጅ እኳ አንሆንም አንፈልግም። ፈረንጅ እኳ አንሆንም

አድፍጠ ነበር። መዳን ያለም የተመሰገነ ይሁን። የአብርሃሙ ስላሴ የተመሰገነ ይሁን። አጽዳኝ ጌታ ሆ እያልኩ ስጸልይ ነበረ። አመስግኑልኝ፣ እልልበሉልኝ ቸሩ መዳን ያለም የተመሰገነ ይሁን። ጠላቴ ተይዞልኛል። መስቀሉ እንዴት ነው አስጨነቅኳት እኮ እኔ አላውቅም። ይህ መሆኑ መች ተረዳ? ሳላውቅ እኮ ጎዳኋት። እግዚአብሔር እንደ ብርሃን እኮ ነው፣ ማለት እንደ ብርሃን ማለት። ልጄ እኮና ሁሉም ሳያውቅ ነው እኮ፣ ከአሳዳጆቻችን ጀምሮ ሳያውቁ ነው የሚያሳድዱት። ክርስቶስ ያለው እንዲ ነው የሚያደርጉትን አያውቁትም ነው እኮ በቃ። አዲስ ኪዳን ላይ ያለ ትውልድ ይሄ ነው፣ የሚያደርገውንም ደግሞ እኔ ወገኖቻችን እኮ እዚህ ጠፍተው ሳይ ልጆች እኮ ምን ያህል እንደምናደር ልነግራቸው አልችልም። መወለድ እኮ ቋንቋ ነው ወገኖቼ፣ እዚህ ሀገር እኮ ልጆቻችን፣ እግዚአብሔር ካልባረከልን መኖራችን ትርጉም አለው ብላችሁ ታስባላችሁ? ፈረንጅ እኮ አንሆንም፣ ፈረንጅ እኮ አንሆንም። ልጆቻችን እኮ ሲጠፉ እንዴት ነው በስነ ልቦና ገንዘብ ስላለን የተሻለ ትምህርት ቤት ስለወሰን ናቸው አይደለም። አንድ የቀረችን ማንነታችንን ጠብቃ የቆየችው እምነታችን ናት። ከቻለን መስዋዕት እንክፈል። ለሴጣን ግብር ከፍለን የኖርንበት ህይወት እኮ ነው ሳናውቀው። እባካችሁ ወገኖቼ፣ ከንቱ እንዳንሆን ልጆቹ እየጠፉ ነው። ይሄ ነው እንዳትሆንብኝ ነበር ጠዋት ማታ። እኔ ያጣሁት እሷ ላይ ሌላም ነገር አይደለም እራሷን ችላ እንድትኖርልኝ ነው ሰሆና ጸሎቴ፣ ሰሆና እንድትኖርልኝ ነው። ይገርማቸው ስቱፒድ አረኳት። አንደኛ በትምህርት ቤት ላይ ነበረች ጭንቅላቷ ዝግት አረኳት። ይገርማቸዋል ትምህርት ቤት ውስጥ ትምህርት ቤቱን እኔ ጥረት ሳላደርግላት በራሷ ጥረት ውስጥ ስፔሻል ክላስ ውስጥ ገብታ የተማረች ትምህርት ቤቷን ወክላ በክርክር መድረክ አለም አቀፍ በሆኑ ጉዳዮች ላይ አንደኛነትን ደረጃ ያገኘች ከአስራ አምስት ቀን በፊት ዩኒቨርሲቲ መግባት እንደማትችል የሚያረጋግጥ ወረቀት ከትምህርት ቤት መጣለኝ። ከንቱ ሆንኩ። ለካላወቅኩም እርኩስ መንፈስ በላላ ሆኖ። ግን ይሄ ነው የሚያስለቅሰኝ፣ ሌላ ነገር አይደለም። እንማር፣ አንዳችን ውድቀት አንዳችን እንማር። እባካችሁ፣ እባካችሁ፣ መታደል ነው። እድለኞች ነን። አናቀውም። ይህን ምስጢራዊ የሆነ ህይወታችንን ዛሬ በዚህ መድረክ በራስ አነሳሽነት በተጓዙ ግለሰቦች አማካኝነት ይህን እድል አግኝተናል። ተረት ሊመስለን ይችላል። እኔ ግን ስላለፍኩበት ነው እናደደው። መድረኩን ያስኩባቸው አቃለሁ። ግን ወገኖች፣ እንማር፣ ከአንዳችን ውድቀት አንዳችን እንማር። በተለይ ልጆቹ ሊጠፉ ነው፣ ሳናውቀው። ፈረንጅኛ ሲያቀላጥፉልን ለእኛ ግን መሰረታዊ እውቀት ይመስለናል። ስለዚህ ሌላው ቢቀር ፈሪሃ እግዚአብሔር መንፈስ ኖሯቸው በግብረ ገብ እንዲያድርጉ የምታቆየች ኦርቶዶክስ ቤተ ክርስቲያን ናት። ተወደደም ተጠላ፣ ማንም ምንም ስለሆነ የማንንም ውሎት ላይ ውሳኔ የማይሰጥ መንፈሳዊ ሕይወት ያለው ኦርቶዶክስ እምነታችን ናት። እንንከባከበው፣ ፍቅራችን ይብዛ። የአንዳችን ልጅ ሲጠፋ ሌላችን እንታደጋቸው፣ እንማርበት እና ብዙም አላበዛባችሁ። እኔ እንጃ እንግዲህ ለእግዚአብሔርን አላውቅም

ድፍን ናረቆና ጭንቅላቷን፣ ድፍን መተህ ነው ድፍን ያደረገው ቡኮችን ስታወጣ ለማንበብ ለአባት ማንበብ አለብኝ። የት ልጅ ናት? ድፍን የኔ ናት፣ አትወስዳት አቶ ዘደበኝ ልቀቀኝ ልቀቀኝ፣ ተወን ተወኝ፣ ከሷ ጋር ልሆን። አንተ አንተን እናቷን እና ሌላውቹ ዘራቹ ሆነ። ተወኝ ተወኝ። እኔ እናቷን ስላወጣት ከላት ኃይለኛ ናት። ልጅ እናቷ እግዚአብሔር ትላለች። ልጅቷ ግን በጣም እንትን ኃይለኛ አይደለች። በእንትኗ አንዳንድ ጊዜ ትገባለች። ግን ቀስ የጭንቅላቷ ጋር ብቻ አቆምኳት። አቆምካት ስራ ማቆም ነው ወይስ

ምንድን ዋን የር ዋን የር አንድ አንድ አመት አንድ አመት። እሺ ቁጭ ያልኩ በጭንቅላቷ ገብተ ወዲያ ፍዝዝ ፍዝዝ ልጅቱ እንዴ! ግን ታቀለ ታውራለች ከራሷ ጭንቅላቷ ጋር እንዴ! እኔ እኮ እንደዚህ ስቱፒድ አይደለው እንዴ ነው ምንድነው የማይገባኝ? ፈረንጆች ይበልጣኛል እንዴ? ትቺ ፈረንጅ ትበልጣኛለች እንዴ? ስቱፒድ ልጅ አበሻ እኮ ነኝ ሀበሻ፣ ሀበሻ እኮ እኛ ኃይለኛ ነን። እንዴት ስቶፒድ ባላለ ስላለች እና ታውራለች ከራሷ ያለኝ ትላለች ደግሞ ከእናቷ ተሰማ ና ሴጣን ነው እንደዚህ ስቱፒድ የሚያደርገኝ እኔ አደለው። ሰውነቱ ስንት ነው? ምን አልከኝ አፍ ለውጣ አፍላይ ተዘጋጅ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም ወደ ሲውል እንገባለን። በስላሴ ስም ሲውል ታስሬያለሁ

ጎበዝ ተማሪ ነበርሽ። አንዱን ዓመት እንዴት ነው የፈዘዝሽው? ጭንቅላቴ ደብተር ምናምን ሳነሳ እኔ ለማንበብ

ምንም አይገባኝ። ትምህርት ቤት ሲሄድ በቃ አልሰማም። ጭንቅላቴ ውስጥ የሚሰማውም የሚገባብኝ ነገሮች አይገባለኝም። አሁን በፊት የምታውቂው ነው። በፊት አለኛ ነበርኩ በትምህርት ቤት። እንደ አሁን ግን በቃ ምን አውቃለው። በትምህርት ቤት ተሸልመሻል አንደኛለች ነበርኩ በትምህርት ቤቶቼ በክላሶቼ ምናምን አንደኛለች ነበርኩ። የትምህርት ቤት እንትን ነበርኩ ሁሉ እንትን ሄድ ገርል ምናምን ነበርኩ። በባህሪዋና በውጤቷ የትምህርት ቤቱ የልጅ አገረዶች ስለምግባሯ ምግባሯ ያው እግዚአብሔር እምባርኳት የነበረ ስለነበረ ለሌላ አርአያ እንድትሆን የተመረጠች በውጤቷና በባህሪ በውሏ በአመለካከቷ የሚጻፉት ደብዳቤዎች ሁሉን ያስራ ያፍልያለች። አንድ መምህሯ ራሱ ሕክምና ካላጠናሽ ብሎ የገፋፋት ልጅ ነበረች። ግን ያው እግዚአብሔር እንዳልኮት ባልታወቀ መልኩ እኔም እንቆቅልሽ የሆነብኝ እግዚአብሔር መቼም ሲሄድ ያው አንዳንዴ በሳጭ አለው እያየው አላመንኩም። እንግዲህ ያው ዛሬ ተአምሩ ነው እግዚአብሔር ሊያሳየ ጠላት ይህንን ይሰራል። ሁሉ ስንዴ የዘራው ገበሬ ቀን ዘራ፣ ሌሊት እንክርዳድ ዘራ። ምህል ምን አደረገ ሲባል ጠላት ይሄን አደረገው ይላል። ሌሊት በጨለማ በጨለማ እንክርዳድ ዘራ። ስንዴው የሚመገበውን እንክርዳዱ ተካፈለውና ስንዴው ቀጨጨ። ከዛ እንክርዳዱም ከስንዴው ተካፍሏል፣ ስንዴውም ከእንክርዳዱ ተካፍሏል። በኋላ እንንቀሰወይ ስል አይተው እስከ መከር ቆዩ አለ። ስንዴው ይነቀላል አለ ስለዚህ የእንክርዳዱም ኃይል አብሮ እንደዚህ ነው። በቃ እንደ በጨለማ መናፍስት ጠላት ይሄን ያደርጋል ማለት ነው። የጠላት ጉዳይ ነው። ይሄ መጀመሪያ አንቺ የመጀመሪያው የነበረውን አስተሳሰብሽን ለመጠበቅ በጸሎት መብረታት ነበረብሽ። ኃይለኛ ስላልነበርኩ በትምህርት ቤት ማንበብ አለብኝ ምናምን እያልኩ አንዳንድ ጊዜ አልገባም። ከሷ ጋር ጊዜ ነይ ትለኛለች፣ ግን ቴስት አለኝ ወይ እንትን ለትምህርት ቤት ብዬ አልገባም እና በሱ ነው፣ በጭንቅላቴ ውስጥ ድፍና አድርጎኝ። ከሁሉ በፊት አስቀድማችሁ መንግሥቱን እና ጽድቁን ፈልጉ ሁሉ ነገር ይጨመርላችኋል ነበር እኮ ነገሩ። ቅድሚያ አልሰጠሽም፣ ትምህርትሽን ብቻ ነው ቅድሚያ ያሰጠሽ። ስለዚህ ጠላት የተገኘውን አጋጣሚ ተጠቀም። ስለዚህ ከድክመትሽ ደግሞ የበለጠ አሁን መማር ነው። እግዚአብሔር አንደኛ መንገድ አለው። አሁን ደግሞ ማሳደጊያ ሌላ መንገድ አለው እግዚአብሔር ነው። አመሰግናለሁ። በርቺ። መሰክረው ነገር አለ። በቃ ምንም አደርገው ነገር ሲያጣኝ ሁሌ ጭቅጭቅ እስከ መማታት ድረስ ደርሻለሁ። በጫማ ሁሉ አናት አናቷን ብያለሁኝ። በጣም ስቸገር እና መጨረሻ ላይ ግን ሳየው ልጅቷ በቃ የራሷ እንትን እንዳልሆነ ተረድቻለሁ። የመንፈስ ውጊያ እንደሆነ አውቅ ያለሁኝ እና በቃ ጸሎት ጀመርኩ። እግዚአብሔር ሆይ በእሷ ላይ ያለው መንፈስ እባክህን አይምሯን እንዳይዝ ገስጽልኝ እሰርልኝ እባክህ ቸሩ መድኃኔዓለም እያልኩ በጣም ማጸና አለው እና ጭራሹ ነው በቃ እንቅልፍ እንቅልፍ ደብተር እንደዚህ ይዛ እንቅልፍ እዛው ደብተሩ ላይ ትተኛለች። እና በቃ ምንም ግራ ሲገባ ሱባኤ ሶስት ቀን ያዝኩኝ። እግዚአብሔር ሆይ እባክህ ቸሩ መድኃኔዓለም በቃ በዚች በጣም ኃይለኛ ነች ደግሞ ከእኔ ጋር ስትነጋገር፣ እና ያው ከእኔ የሄደው መንፈስ ስለሆነ መሰለኝ በደንብ ተረድቸዋለሁ። በቃ ይሄ ነገር ከኔ የሄደ መንፈስ መሆን አለበት እና እባክ እግዚአብሔር አምላክ ወይ ወደ እኔ መልስና አስቀምጠው ይህንን እርኩስ መንፈስ ብዬ ለሶስት ቀን ያው እንግዲህ በብሉ ኪዳን ላይም እንደሚለው መጽሐፍ ቅዱሱ ሲቸገሩ ስራ ያኖች ሱባኤ ነው የሚይዙት እና ምንም ማደርገው ነገር ሳጣ በምግብ ውስጥ ጸበል፣ የቅዳሴ ጸበል እየጨመርኩ እያበሰልኩ አበላቸዋለሁ። ለሶስት ቀን በጣም ኦቨር ሲሆንብኝ ፈተናው። ለሦስት ቀን ሱባ ይዛለሁ እና ልክ እንደዛ ሳደርግ ትንሽ ቀዝቀዝ ትልልኛለች ከኔ ጋ ያላት ግንኙነት ሰላም ይሆናል እና ትንሽ ያው በጥናቱ ላይ በምንም ደህና ትሆናለች። ልክ ይሄንን ይሄን ሳምንት እንትን ነበራት፣ ፈተና ነበራት። ከዛ በግድ ይዤ እያስገባው መጀመሪያ፣ እግዚአብሔርም ማመስገን አለብሽ። ምንም ከመጀመርሽ በፊት እግዚአብሔር መመስገን አለበት። ያለበለዚያ ምንም ነገር ግልጽ ሊሆንልሽ አይችልም። አሁን የያዘሽ መንፈሱ ነው እያልኩ እነግራታለሁ። መበርታት አለብሽ፣ መንፈሱ ነው ይሄንን ነገር የሚያደርግሽ። መንፈሱ ነው እናውቃለን። አንቺ ጥሩ አእምሮ፣ ጥሩ እውቀት እግዚአብሔር ሰጥቶሻል፣ ግን ለእግዚአብሔር ስላልተንበረከክሽ ያንን እውቀትሽን ሊደፍንብሽ እየታገለ ነው። እባክሽን ታገ ግድ የለሽም እያል በቃ። መጨረሻ ላይ ግን ምንም በቃ እግዚአብሔር ካላቆመ ደግሞ በግድ ሰው ማቆም አይቻልም። ይሄን ነው የምለው እና እሷን ያው እንደዛ ታግዬ በሶስት ቀን ሱባኤ ትንሽ ለውጥ አገኘው። ትንሽ እፍ አልኩኝ። አግሬሲቭም ነበረች እና እግዚአብሔር የተመሰገነውን ነጻ አውጥቶኛል። ሁላችንንም ነጻ ያውጣችሁ ቸሩ መዳን ያለ የምን አባቱ ይሰኩረውና በርታ መፈንደስ ነው በየቦታው ለምን መጣ። ሳልጨርሳት ጀምሬያት የለ እንዴ ዋይ ካንሰር በሆዷ በማጸኗ በአጥንቷ በአንጀቷ በሳምባዋ በልቧ፣ ትንሽ ቆይቼ ደግሞ በጭንቅላቷ ካንሰር ካንሰር። ታውቃለህ ነቀርሳ፣ ነቀርሳ። እኔ ነቀርሳ ነኝ። ሴፉ ጨንቀር ነኛ፣ አዳልሞቲ ነኛ፣ ሻምበሶ ነኛ። እኔ እኔ የቤተሰቦቿን ዛር ቤተሰቦቿን ቅንጫስ ክስክስ በሄዱበት ፍንግል ፍንግል ፍንግል ፍንግልና አየ እኔ ሀያ አንድ ቤተሰቦቿን ነው የጨረስኩኝ። ሀያ አንድ ሀያ ሁለተኛ በተኙበት ድብን በሄዱበት ድብን ፍንግል ሳያኩኝ ጀመርያት እ ቆየችኮ እሷን ብሎ ደግሞ ደግ ነው ፍንግል በተኙበት ፍንግል በሄዱበት ፍንግል ምንድን ነው ደም ብዛት ጉሮሮ እኔ አሁን ቤተሰቦቿን ጨረስኩ። እሷንም ልጆቿንም ቤተሰቦቿንም አዳልሞቲ ባለ ብርሎቲ ወሰንጋላ አርሚያ በላ አይ

ሂደው ሀያት ሀያ ሁለተኛ ሷለች ደረሰችብኝ እኮ ማና መጣት፣ እዚህ ምን ዘመድ ነው? ከመጣች ጀምሮ ማለት ነው እዚህ ሀገር ከመጣች ጀምሮ አውቃታለሁ። እና የካንሰር በሽተኛ ነች። እና ካንሰሩ በሁሉም ሰውነቷ ውስጥ ነው ያለው። እና እርሱን ኢትዮጵያ በነበረው ጊዜ ለማግኘት ሞክረን ነበረ። ሙስሊም ነች። እና ግማሹን ኦፕራሲዮን አድርጋለች አሁን። እና በየተራ ነው ኦፕራሲዮን የሚደረገው። ስለዚህ እርስዎ እግዚአብሔር እዚህ ሲያመጣልን ይዘና የመጣ ነው አሉ። ልጅም ጓደኞቿ አባሏ አንተን፣ ጉድሩ ለምንድን ነው ነገሩ የቆየ ነው? አዎ ትንሽ የቆየ ነው። አብራ አረጀ ማለት ነው። ይሄ ነገሩ የእኛውም ትውልድ ማበጠሪያ አይፈልግም ተገላግልል አይ ቆረጥ፣ እሱ ከፈቀደ አይ፣ ምን መንፈሱ እንዲህ አይነት ነገር ስለሚወድ ነው። እሺ፣ እሺ፣ ሃያ ስንት ገደልክ አልከኝ? ሃያ አንድ እያንዳንዷን መንገድ ስትሄድ ምንድነው ደምብሳት፣ ጎሮሮ ነው የሚይዘው ደምብሳት ነው። ግፍል ድብን ጎሮሮ። አይ ማና መጣ እስቲ። አዳልሞቲ ወሰንጋላ፣ ምንድነው አልከኝ? አዎ፣ ወሰንጋላ አዳልሞቲ፣ ባለብሩት አርማ ያበላ ምን

ሰይጣን በሳታን ደግሞ በመርፌ በሳት በየቦታው በሳት። አሁን ደግሞ ሳምባ ትንሽ ቆይቼ ጅን ጭንቅላታን። ከዛ በኋላ ድብን ነው ድብን ድብን ስንት ሰው ገደሉ ካልከኝ ሀያ አንድ ሀያ አንድ እንዳለ ጨርሰው አለ።

አንድ ሆኖ መቃት ተስማምቶ መንቃት እድሉ አይደለም፣ የኛ እድል አይደለም። በየግል ድራሻችን መጥፋት ነው። እሺ በኢየሱስ ክርስቶስ ስም በስላሴ ስም በስላሴ ስም ወላድ ታምላክ ስም በቅዱስ ሚካኤል ስም ወደ ሲሆን እንገባለን።

በጣም ደህና ነኝ እያለች ግራ ገባት። ሲቃጠል ሲወር እኮ ነው ያደረው። እስኪ ቀለልሽ አሁን። ኧረ ጉልበቴ ሁሉ ይዞኝ ነበር እኮ፣ መቆምም አልችልም። እስኪ ስገዢ እንደዚህ እንደ ክርስቲያኑ ያ ሁሉ የተጠመጠመብኝ የት ሄዶ ነው? ኧረ አልሀምድሊላሂ ኧረ ጤና ይስጥልኝ። ኧረ እድሜውን ያርዝመው። ኧረ እንደኔ የተያዘ ያ ሁሉ የተጠመጠመው የት ሄደ? ትላለች። የተጠመጠመ ነበር ይሄ ወገቤ፣ እግሬ፣ ወገቤ። እስቲ ድቡ ድብ በ እንዴ ከም ምንድን ነው የወጣው? የት ነው ሄደው የት ነው ሄደው። እንደ ተመስገን ተመስገን፣ በጣም ነው ማመሰግኖት አባቴ። የት ነው ሄደው እያለች ትፈልጋለች። የት ሄደ ነው ሁሉ ተምጥምጥሞብኝ እኮ ችዬ ጎንበስ አልልም ነበር። ጧት ስመጣኮ፣ ይሄ ሁሉ እንዲይዞኝ ማታ ስነድ ነው ያደርኩኝ። እንደ እሳት ስቃጠል እግሬን፣ ሲወረኝ ጭንቅላቴን ሲያቃጥለኝ ነው ያደረው። እስቲ ስገጂ እስቲ በደምብ በደምብ እንደ ክርስቲያን ስገጂ ጎንበስ ብዬ ምን ራስ ሰላትም ስሰግድ አልጋ ላይ ቁጭ ብዬ ነው። ጎንበስ አይደለም እንጂ ይሄ ተጠምጥሞ ብኝ ይዘኛል፣ ጉልበቴን ይዘኛል፣ ጎንበስ ስል ግንባሬን ይዘኛል። ወይ በርቺ። ማን ነው ስምሽ? መኪያ እባላለሁ። መኪያ እባላለሁ። መኪያ ማ? መኪያ፣ መኪያ መሀመድ። ክርስቲያን አይደለችም ግን፣ በክርስቶስ አምላካችን ያው እንግዲህ እንደዚህ ነው። ሀያ አንድ ቤተሰብ ፈጅተዋል። ሀያ አንድ ቤተሰብ የአንቺን ማለት ነው። በየሰበቡ ሳይታመሙ ይዟቸው ሄዷል። አንችን ሀያ ሁለተኛ ሊያረግ ነበረ። ትግሉ ልክ ነው። ቤተሰቦች ስንቱ ናቸው ያለቁት? ስንቱ ጎረምሳ ነው ያለቀው? ስንት ቤተሰብ ነው ያለቀው? ይህ ዛር የሚባለው ነገር እንደዚህ እያደረገ ነው ሰው የሚፈጀው። የዛር መንፈስ በትልቁ ጉዳቱ ይህን በሚመስል መንገድ ማጥቃት ነው ሰው ይህን በሚመስል አኳን ደም ብዛት ይመስላል፣ ምናምን ጸጥ ያደርጋል። እንዲህ እያደረገ ነው የሚፈጀው። በይ በርቻ፣ በርቺ፣ በርቺ መኪያ በደንብ አሁን እንደ ክርስቲያን ነው መስገድ ያለብሽ። አይ ልጄንም ባመጣሁት ኑሮ ልጄንም ያመዋል፣ ይበሳጭብኛል። ታዲያ ያው አብሮ እኮ ነው ያንቺ ወደ ልጅ ይዞራል።